የእውነት መተወደን ቢሆን ኖሮ ቤቱን እንዲሸጥ አታደርግም ነበር ብለው ሲያፋጥጡት የነበረው ቪዲዮ እጅግ በጣም መነጋገሪያ ሆኗል። ሳምሶን ታደሰ ቤቢ እና ዳግማዊ ፀሐይ ፍቺያቸው እጅግ በጣም ከባድ ሁኔታ ውስጥ እንደሚገኝ በጣም ብዙ መረጃዎች እየወጡ ይገኛሉ። ስለሱ የምነግራችሁ ነገር ይኖራል እንዲሁም አስጌ ደንዴሾ ይቅርታ ጠይቋን አስረግጬ ነው የምነግራችሁ ሴት ልጅ በፍቅር አታብድም ሲል አረጋግጦ ተናግሯል። ኢትዮጵያ ውስጥ ያለው አናስገባም ሰርገኛ የሚለው ባህል በውጭ አገራትም እንዳለ ስንቶቻችሁ ታውቃላችሁ ታውቃላችሁ ስለ እሱ በጣም ሰፊ መረጃ ይዤ ላችኋለሁ። እስከ መጨረሻው አብራችሁ ቆዩ። ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንደምን አላችሁ? ዛሬም በተመሳሳይ ሰዓት ተገኝቻለሁ። መለፍ ሄደው ነኝ። በቀጥታ ወደ ቪዲዮቹ እንለፍ። ሰብስክራይብና ላይክ እንዳይረሳ። አሜሪካ ለአለም ፍጻሜ መሸሸገ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። በዋነኛነት ባለስልጣናቶቿንና ባለጸጎችን ሞት ለማስመለጥ የተገነባው ይህ የምድር ውስጥ ከተማ ግንባታውን ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳይ ዘጋቢያችን ቃል ኪዳን እየጥና ጉዳዩን በዝርዝር ተመልክቶታል። Raven Rock, like Area 51. Trillion dollar underground city for rich and powerful to live. የነበረው እንዳልነበር እየሆነ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገር በከፍተኛ ፍጥነት ወደ ፍጻሜ ዘመን እያዘገመ ክስተቶች የእልቀት ዓለምን ዋዜማ እያበሰሩ ይመስላል። ወደ ዳግም ምጽአት መቃረባችንን ፀሐፍት በሾለ ብዕራቸው እየከተቡ ሲሆን፣ አሁን ላይ የሁሉም ትኩረት ሀያሉ አሜሪካ መሆኗ እየተነገረ ይገኛል። ይህም ሊሆን የቻለው አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ አጠናቅቋ ከተሰማ በኋላ ነው። በዋነኝነት ባለስልጣናቶቿንና የናጠጡ ባለጸጎችን ከሞት ለማስመለጥ የተገነባው ይህን የምድር ውስጥ ከተማ ገንብቶ ለማጠናቀቅ ሀያ አንድ ትሪሊዮን ዶላር መፍጀቱ ተነግሯል። አሜሪካ ባለስልጣናትና ባለሀብቶች ከዓለም ፍጻሜ ለማምለጥ ጥረት እያደረጉ እንደሆነ ሰማችሁ። ኤኒዌይስ ግን ያው አሜሪካ ቅብጠቷ እንደቀጠለ ነው። እናንተ እንግዲህ ኮመንታችሁን አስቀምጡ ሀሳብ አስተያየታችሁን ስጡበት። ለማንኛውም ሰሞኑ እጅግ በጣም ሶሻል ሚዲያ ላይ መነጋገሪያ የነበረው ሌላኛው ጉዳይ የዳጊና የሳምሶን ታደሰ ቤቢ ቤት ሊሸጥ ሲል ቪዲዮ ተለቋል። ያም ያም ቪዲዮ እንግዲህ በሞግዚቷ በኩል ተቀርጾ እንደተለቀቀ ነው የዳግማዊ ጸሐዬ ጠበቃ የገለጸችው። እንግዲህ እስኪ ቪዲዮ እንየውና ከዛ በኋላ የራሳችን ሀሳብ እንሰጥበታል

እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው። የኛ እናንተ

ምናምን ስሟን አጠፋህ፣ በጣም በሚያሳዝን ሁኔታ የፍቺ መጥፎ ጎኑ ይሄ ነው። ሰዎች ባይፋቱ ለልጆቻቸው ሲባል ለምን እንደሚባል ልትረዱ የሚገባው የዚህ ነው። ልጆቹ መጥተው የምትወደን ከሆነ ቤቱ እንዲሸጥ አትፈልግም ነበረ፣ ሴፉ ላይ ቀርበህ የስሟን እያጠፋህ ነው እስካሁን ምናምን እያሉ ነው። እና ደግሞ ይሄን ቪዲዮ ያሰራጩ ሰዎች በህግ እንደሚጠየቁ የዳግማዎች ፀሐይ ጠበቃ ገልጻለች። እሱን ላሰማል ይገኛል ከኔ እውቅናና ፍቃድ ውጭ የሆነ ነው። ምናልባት ክ በዚህ ላይ ምን ይላል? ምንድን ነው እንግዲህ ዳጊ እኔም ያው ሊኮሽልኝ አይቼዋለሁ። የማንንም ሰው ምስልና ቪዲዮ ያለ ሰውየው ፍቃድ በሁለት እንደሚታወቀው ልጆቹን በተመለከተ ሞግዚት ሆና የተሾመችው ደንበኛዬ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም። መብት የለውም ብቻ ሳይሆን ይህንን ማድረግ ከተባቢራዊና የወንጀል አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛ ፈቃድ ውጪ ነው ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለ አግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ ምን ጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ህግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በህጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለግኩ ጉዳዩ በህግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስታውቃላቸው ምንድነው? እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቸው ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው ለፍርድ ቤት ውሳኔ ሚከረ ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአባት ከአፓርተማ ላይ ወርደው ሰላም እንዲሉት የተደረገው ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛው ፈቃድ ውጭ ልጆቹ በራሳቸው አባታቸው ላይ ሪያት ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ቢቻል ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው ነው እኔም ደንበኛ የምንረዳው የአፍቺ በጣም ይልቀል አንድ ቀን መቷል። በዛ ሰዓት ግን ያ ሪያክሽን ከልጆቹ በራሳቸው እንደውም በእኛው በኩል የነበረው ትንፊት ሄደው እንዲናቱጫ እኔም እንደተደወለልኝ የፍርድ ቤት ተዛዝነ መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች ስድስት ወር አላየንም የሚል ነገሮች ቅሬታ አንስተው ከደንበኛ የምንደተረዳሁት ቅሬታ ላሪያክሽኑ አባታቸው ላይ እንደዛ አድርገዋል። ያ ነገር በደንበኛ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ። ልጆቹን ሰላም ሊል በመጣበት ሰዓት እንግዲህ ሴፉ ላይ ቀርበህ ብዙ ነገር እናታችንን እያሰደብካት ነው እስካሁን ድረስ ኤኒዌይስ። ግን ያው ይህን ቪዲዮ ያሰራጩ አካላት በህጉ እንዲታቀቡ እየተጠየቀ ነው ያለው ማለት ነው። እናንተ በዚህ ላይ ሀሳብ አስተያየታችሁን ግለጹ። ለምን ትዳር እንደሌለኝ ታውቃላችሁ? ዱርዬ ስላለንቁ ነው ብዙ ጊዜ ዱርዬ ሴቶች ናቸው ትዳር የሚሳካላቸው። እና ትዳር የሌላቸውን ሴቶች ካያችሁ ጨዋ ስለሆኑ ነው። አላምንበትም እኔ። እናንተ ታምኑበት አላችሁ። አንድ ሴት ስታገባ ጨዋ ዱርዬ ስለሆነች ነው ያገባችሁ፣ ጨዋ ስለሆንኩ ነው እኔ ደግሞ ያላገባሁት የሚለው ነገር ያስኬዳል፣ ስሜት የለውም። ለምን ካላችሁኝ በጣም ብዙ ጠዋ ሴቶች ንጽህናቸውን ጠብቀው በተክሊል እያገቡ ነው። እንግዲህ እነሱ ዱርዬነት በምን እንደሚገልጻቸው አላውቅም። እንደገና ዱርዬ ብለን የጠበቅናቸው ሰዎች ደግሞ በቁርባን እየተጋቡ ነው። ከሞን ጋይስ። እና የሷን ሐሳብ አልቀበለውም። ምን ስሚ እኔ ምልሽ ለስንፍናችሁ የሚሆን እንደው ጭራሽ ሮዝ መፈለግ ጀመራችሁ ያገባች እንደው ወመኔ ናት ማለትሽ ኧረ ከማዘርሽ ጋር ይሄን ጉዳይ አውሪበት አንዳንዶቻችሁ እኮ ማግባት ትፈልጋላችሁ ወይ ፊት ወይ ፊት አትቀበሉ እኔ ቤቢ ሳትባባሉ ፈላችሁ ፍቅር ቤታችሁ ድረስ እንዲመጣ ትፈልጋላችሁ ልክ ጄኒቨሪ እንደታዘዘ እንትን ቤት ድረስ ሎነሽ ያለው ብሎን ይሰጣችሁ ትዳር እኮ እንደው የማዘር ሶፋ ላይ ዝም ልል ብለሽ ሀሳብ እንደመስጠት ቀላል አይደለም ትዳር ለማግኘት ምን ያስፈልጋል መሰለሽ መጀመሪያ ከተዘበለልሽበት ሶፋ መነሳት ሁለተኛ ወጥቶ ፊት

ዱላ አልያም በጸበል ይወጣል። ትዳር ማለት ጨዋነት ነው፣ ከጨዋም ያለፈ እንደው እሽግ ያለ ደርዘን ጨዋነት ነው። ኢትዮጵያ ውስጥ ብቻ ይመስለኝ ነበር ይሄ አናስገባም ሰርገኛል ለካ ሌሎች ሀገራትም አለ። እስኪ እንየው፣ ቪዲዮን ላሳያችሁ ይህንን የሰሞኑን ቫይራል ቪዲዮ ካየሁ በኋላ በቃ አላስገባም ሰርገኛ የሚባለው ነገር ኢትዮጵያ ውስጥ ብቻ ያለ ካልቸር ወይም ባህል ይመስል ነበረ። ግን ወፍ ቻይና ውስጥ አለ፣ ህንድ ውስጥ አለ፣ ምናምን እ ኢቨን አርሜኒያ ውስጥ ሁሉ አለ ማለት ነው። የቅድሞ ይህን የቻይና ብር ገንጥለው ገቡ፣ እንዴት እንዳጠረማመዙ አይታቸዋል። በስመ አብ። አርሜኒያ ውስጥ አሁን ለምሳሌ ልጅቷን ከቤተሰቧ ይዞ ሊወጣ ልክ እንደዚህ ሲል የሆነ ጩጬ ይመጣና በር ላይ ልክ እንደዚህ በሆነ ሰይፍ ናም ብሎክ ያደርጋልና ሰይፉ ላይ በቃ በቂ የሆነ ገንዘብ እስካልተደረገበት ድረስ ይህንን ሰይፉን አያነሳውም ማለት ነው። ዩዥሊ ይሄ ጩጬ ያው የብራይዷ ፋሚሊ ምናምን ኢንዲያም ውስጥ ልክ እንደ እንደዚህ የሆነ ችሪበን ነገር ያደረጉና በ በቂ ገንዘብ እስካልተሰጠ ድረስ ማንንም አያስገቡም ማለት ነው። እና ደስ ይላል። ሴት ልጅ ምናምን ያው ሴት በጣም ቫሊው ናት ነገር፣ እናንተ ግን ባልሆናችሁ ደስ አይልም። ሰው ይኖር ይችላል ውጮቹ ደስ የሚለው ቢያንስ የቻይናዎቹ እሺ፣ በር ገንጥለ ገባ ይሄ ሴፍ ላይ ደግሞ እንዲህ ሻሞላ ነገር ይዞ ሻሞላው ላይ ብር አስቀምጠ እንድታልፍ ያው ይሄ ደስ ይላል። ሌላው ደግሞ ሪቫን አለ፣ ሪቫኑን ከማለፍ በፊት ጥሎሽ ትሰጣለ ነው። የኛ ሀገር ግን ይሄ በሰማይ ላይ ታችታ እንደዚህ አንጠልጥለውት ምናምን በቃ መሬት እየናፈቀው ምናምን ከዛ ልብስ ይቀደዳል ሱፉ ይበላሻል ሜካፕ ጸጉሩ ይሄ በቃ ራሱን ጽድት አድርጎ የመጣበት ነገር ሁሉ ነው ብልሽት ሽቱም ይወጣው እና ትንሽ በጣም አስቸጋሪ የሆነ ካልቸር ነው እውነት ለመናገርና። ወይስ ግን እናንተ የራሳችሁን ሐሳብ ስጡበት። እናንተ ልታገቡ ወይም ልትሞሸሩ ስትሉ አናስገባም ሰርገኛ ቢባልላችሁ ደስ ይላችኋል ወይስ ይደብራችኋል? ለማንኛውም በትናንትናው ቪዲዮ አስገኘው አሽኮ አሽኬ ደንዳሾ ማለት ነው ሴቶችን ተሳደበ፣ ፍርድ ቤት ሊቀርብ ነው፣ ሊከሰስ ነው፣ የህግ ባለሙያዎች ምናምን ተብሎ ቡር እየተባለ ነው ሰሞኑ ሚዲያ ላይ እና እሱ ደግሞ እንግዲህ ደግሞ አረጋግጦላችኋል አዎ ሴቶች በፍቅር አታብዱም ብሏል እና እስኪ እንስማው ለማንኛውም አስጌ ምላሹ ሰጥቷል የአገር ካስማ ምስክር ነው መጀመሪያ ደረጃ ላይ ጽሁፌ ላይ ሁሉም ሴቶች የሚል የለም ምንም አማርኛ አራተኛ ቋንቋ ቢሆንም ሴቶችን ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ አውቃለሁ ሲቀጠል አታብድም እንጂ አታፈቅርም የሚል ጽሁፍ በየትኛውም የፊት ማህበራዊ ሚዲያ ላይ አላጋራው እንዲሁም ለሴቶች ድምጽ መሆኔን ነው ማቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው አንድ ልጅ ሴት ልጅ ጥላው ስለሄደች ስለ ተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል፣ አቅሉ ሊሲትና ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ከዚህም እስከ ዛሬ ትመጣለች እያለ በተስፋ የሚጠብቆ መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እንብዛም ማይታዩ ይህ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። ለምን አያብዱም ትለናለ። እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የልጄ ሴት አባት፣ የእናቴ ሴት ልጅ ነኝ። ማበድም ደግሞ የፍቅር ጀግንነት መገለጫም አይደለምና የወሰድኩባችሁም ክሬዲት ካለ በይፋ መልሻለው። ይቅርታ ለሚመለከተው ግን አንድ ነገር ማለት ፈልጋለሁ። ተደፍረው የተገደሉ ሕጻናት ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ለታገዱ ሴቶች ዝምታችንን ሳንሰብር ቀናን አዱኛ ቤተሰብ መጽናናትን እመኛለሁ። አታብድም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴትስ ቻልንበት? ሞራሉንስ እስከየት አገኘም ማለት እወዳለሁ። ሴት ልጅ ያለኝም ፍቅርና ክብር በልጄና በእናቴና በዙሪያ ባሉ እንዲሁም በቅርበት የሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። አገር ከአስማ የሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው። መጨረሻም በነጻ ሀሳባችንን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውም የየትኛውም ተግባር እንቅስቃሴ ይቃወማለሁ። አመሰግናለሁ። አሁን ኑና ሰሩኝ። ሴት በፍቅር አታብድም ብሏል። እናንተ በዚህ ጉዳይ ላይ ምን ትላላቸው? አስተያየታችሁን ኮሜንት ላ አሁኑ እንደግሜ እላለሁ ኑና ሰሩኝ። ሴት በፍቅር አታብድም ብሏል። አስጌ ማለት ነው እንግዲህ ውድ ቤተሰቦቼ እውነቱን ነው ያለው። ምንም ጥርጥር የለውም። በፍቅር አታብድም ጨርቋን አጥልም ታፈቅራለች። ጀስት ግን አቅሏን እስክስት ድረስ አታፈቅርም። ወንድ ልጅ ደግሞ እንደዚ አይነት ባህሪ ያለበት አያፈቅርም። ካፈቀረ ደግሞ የጅል ፍቅር ነው የሚይዘው። እና የአስጌን ሀሳብ እንዴት አያችሁት? በድጋሚ የህግ ባለሙያዎቹን ነቆር ያደረገበት መንገድ በጣም ተመችቶኛል። ምክንያቱም በጣም ብዙ የምንቆምላቸው ጉዳዮች እያሉ እንዲህ አይነት ነገሮች ላይ እንዲህ አይነት እንቶ ፈንቶ ጉዳዮች ላይ ጊዜ ማጥፋት ሞራሉን እስከ የታገኛችሁት ብሎ የተናገረው ነገር አሜዚንግ በጣም ተመችቶኛል። ኤኒዌይስ እናንተስ ምን ተሰማችሁ? ሀሳብ ስጡበት። ሌላኛው መነጋገሪያ የነበረው የዳጊ ማስፈራሪያ ዛቻ የፈጸመው ልጅ ወደ ሚዲያ ብቅ ብሎ እንግዲህ እኔ ልል የፈለግኩት እንደዚህ እንደዚህ ነው ይቅርታ ብሏል። ለማንኛውም እስኪ እንስማው። ቪዲዮ ጠና ስጥልን። አድናን እንደምናለ? እግዚአብሔር ይመስገን ሁሉ መልካም አለን። እንግዲህ ሰሞኑን እንግዲህ ዛቻ አስተላልፈሃል ተብሎ ከፍተኛ መነጋገሪያ ነበር። እውነት ለመናገር እንዴት እንዲህ ይደረጋል ካሉት ሰዎች መካከልም ነኝ። ድምፃዊት ዳግማዊት ፀሐዬን በተመለከተና ፕሮግራሙ ከተላለፈ በኋላ በአንተ በኩል ያለውን ለተመልካቾቻችን እንድናጋራ ፍቃድ ሆኖ ወደ ዝግጅት ክፍላችን ስለደወልክ መልእክት ስላስቀመጥ ካስቀድሜ ከልብ ላመስግን። ምንም አይደለም። ላ አመሰግናለሁ እንግዲህ ያው ልኬልሻለሁ ያወራ ነው፣ ለአንዳራ ስቤች ነገርም የለም ልኬልሻለሁ። ከዛ ተነስተሽ አንቺም ያለሽ ነገር እንደ ጠናት የሚያስፈርጅ ነው ወይስ ምንድን ነው? ለተመልካች ማንበብም ካለብሽ ፈቅጄልሻለሁ። ሌላው ምንድን ነው መሰለሽ በመጀመሪያ ደረጃ እኔ አሁን ጉርሻን አላቀውም። ሰው ነው ደውሎለት፣ የሴት ልጅ አባት ነው እንደዚህ፣ ነው ደግሞ የሴት ልጅ አባት ተባለ። እንደኔ የሁለት ምክ ባልና የሴት ልጅ አባት እኔ ለሱም ማብራሪያ አልሰጠውም፣ ለአንቺም መስጠትም ማለት። ግን የእኔ ዝምታ በሰዎች ዘንድ ጥሩ ነገር ስለማይፈጠር በዚህ ጉዳይ ሰው በጣም ሴንሲቲቭ ነው። እስፔሻሊ ሴቶች እንደ ወንድ አይደሉም። በጣም ድንጉጥ ናቸው። በጣም ብዙ ሴቶች አዝነዋል። በጣም ብዙ ሴቶች በጣም ብዙ የሚወዱኝና የሚያከብሩኝ ሴቶች አሉኝ። እነሱም እኔ ጋር በመደወል በጣም ብዙ ነገር ጠይቀውኝ፣ ለእነሱም ማስረጃ ድክ የላቸው ነገሮችን አንደርስታንድ አድርገውኛል። ነገር ግን ምንድን ነው ይሄ የእናንተ ሚዲያ ሆነ የማንም ሚዲያ በአጠቃላይ? እኔ ምን ፈልጋለው፣ እውነት መሆኑን አንድ ሰው ክስ ወደ እናንተ ሲያመጣ እንደዚህ ለሆን ነው ሲባል በዛ በኩል ያለውንም ነገር አጣርታችሁ ወስትም ጥሩ ነው እላለሁ። ስለዚህ አሁን ምንድን ነው ልነግርሽ የፈለገው ላለችው አንድትዋወቅላለችው እኔና እሷ በደንብ የምናወራ ሰዎች ነን፣ በሌላ መንገድ አይደለም። አሁንም ቢሆን በሌላ ነገር አይደለም። እሷ እንደምታወራው ላግኝሽ ብሎኝ አፍክሮኝ ምን ብሎ እንደምትለው አይደለም እውነት የፈጣሪ ነው ባይዘው ወይ እውነት የፈጣሪ ነው። እኔ አንድም ቀን አንድም ቀን አንቺን አፈቅርሻለው ወይ ወድሻለው ሚል ቅስት ካላት ወይ ማስረጃ ካላት እኔ ለማንም ሰው እንድታቀርብ ፈቃደኛ ነኝ። የፈለገችው ነገር እንድታደርግ ምንም አይነት ግንኙነት እንደሌለን ነገር ግን በዛ በነገራችሁ ላይ ቪዲዮ በጣም ረጅም ነው። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ከዚህ በላይ አላንዛዛባችሁ። ኤኖኤስ ግን ይቅርታ ብሏታል፣ ይቅርታ ብሏታል። ግን የተወራው ነገር እሷ እንዳወራችሁ አይደለም ነው እያለ ያለው። አድና በመጀመሪያ ደረጃ ፌስቡክም፣ ኢንስታግራምም፣ ቲክቶክም ሰዎችን ለማውራት የመጀመሪያው ስቴፕ አክሴፕት ማድረግ ነው። የሆነ ሰው ቀድሞ ቴክስት ሲል አክሴፕት ማድረግ አለብን አይደለ? አክሴፕት አድርጋ አውርታው ረጅም ከሄዱ በኋላ አሁን ደግሞ ወደ ዛቻ ማስፈራሪያ ተቀይሯል ጉዳዩ ምናምን ወደሚል ነገር መሄዱ

አበቃላት ብላ ስትንቀሳቀስ እሷ ብድግ ብላ በረረች። ታገሱ፣ ያልፋል። የማያልፍ ቀን የለም። ከዚች ከወፍ መቼም የከፋ ነገር አያጋጥማል። በጣም ይገርም ምሳሌ ነው። ባይዘው እና ውድ ቤተሰቦች ተስፋ እየቆረጣችሁ ከሆነ ከዚች ወፍ አይበስም። አሁን ያላችሁበት ሁኔታ እና አንገቷ ታንቆ በድመት ተይዛ ጸጥ ብላ እንደሞተ ሰው ሆና ማለት ነው። አሁንም ዝቅ ብላችሁ ኑሩ እንደሞተ ሰው ሆኑ እና ከዛ ትበራላችሁ። በእርግጠኝነት ነው የምነግራችሁ። የጊዜ ጉዳይ ነው። ሁላችንም ጥያቄዎቻችን ተመልሰው ታሪክ ሲቀየር እናያለን። እና ውድ ቤተሰቦቼ ተስፋ አትቁረጡ፣ ለማለት ያህል ነው። በዚህ ተስማሚቼ ያለው በሌላ ቪዲዮ በሌላ ቀን እስክንገናኝ ወዳችኋለሁ። መልእክት ያደው ነበርኩኝ።